ሰላም ሰላም የዚህ የዩቱብ ቻናል ተከታታዮች እና ተመልካቾች በያላችሁበት ሰላማችሁ ብዝት ይበለንልኝ እያልሁኝ በቅድሚያ ዲቪ 2026 አሸናፊዎች እንኳን ደስ አላቸው። ይህ ድል በህይወቱ አንድ የሚመጣ እድል ነውና፣ በድጋሜ በድጋሚ እንኳን ደስ አላችሁ እላለሁኝ። እንግዲህ ዲቪ ከደረሳችሁ በኋላ የተለያዩ ስራ ይጠበቅባቸዋል እና ከነዚህም ስራዎች መካከል የሚሞሉ ፎርሞችን መሙላት፣ ዶክመንት ማዘጋጀት፣ ኮሬክሽን የሚያስፈልጋቸው ዶክመንቶች ካሉም እነሱን በሚመለከተው አካል ቀርቦ ኮሬክሽን በማሰጠት ማዘጋጀት እና ማሟላት ይጠበቅባቸዋል። እንግዲህ ከነዚህም ከሚሞሉ ፎርሞች መካከል ዴስ 260 ፎርም ይባላል። እንግዲህ ዴስ 260 ፎርም እጅግ ጥንቃቄ የሚያስፈልገው ሲሞላ እጅግ ጥንቃቄ የሚያስፈልገው ፎርም ነው። እንግዲህ ወሳኙ የዲቪ ህይወት ምዕራፋቸው የሚጀምረው ከ260 ፎርም ዴስ 260 ፎርም ላይ ነው። እዚህ ጋር ሲሞላ እያንዳንዱ ነገር በጥንቃቄ የሚሞላ እና እያንዳንዱ ዶክመንትም ማስገባት ያለባችሁን ዶክመንት የምታስገቡበት እንዲሁም መጨረሻ ላይ ኢንተርቪው ስትጠሩ በዚህ ዶክመንት አማካኝነት ነው እንግዲህ ኢንተርቪው የምትደረጉት። ስለዚህ ስትሞሉ በጥንቃቄ መሙላት የሚገባው ፎርም ነው። ምናልባት እንግዲህ ይህን ፎርም ስትሞሉ ሊያጋጥሙ የሚችሉ ችግሮች መስተካከል ይገባቸዋል የምትሉ ነገሮች ይኖራሉ። ሳታውቁ በስተት ሳሚት ልትሉት ትችላላችሁ። ኢንፎርም ሶ ኢንፎርም ሳሚንት ከተደረገ በኋላ እንዴት አንሎክ አድርገን እናስተካክላለን፣ ምን ምን ጉዳዮችስ ይስተካከላሉ የሚለውን ደግሞ ዛሬ በዚህ ዩቱብ ቻናል እናያለን ማለት ነው። ዴስ 260 ፎርም ከተሞላ በኋላ አንሎክ ለማድረግ የአጻጻፍ እንዴት ነው የምንጽፈው? ፎርሙን እንዴት እንጽፋለን? ለኬሲሲ እንዴት ጽፈን እንልካለን የሚለውን በዚህ ቪዲዮ ላይ እንግዲህ እናያለን። መጀመሪያ እንግዲህ የሚይዘው ሳብጀክት ነው። ሳብጀክት ላይ ምን ብለን እንጽፋለን ነው እንግዲህ የምንጽፈው? ሪኩዌስት አንሎክ ዴስ 260 ፎርም ብላችሁ ትጽፋላችሁ። ከዚያ በመቀጠል አስቀጥላችሁ ግን ኬዝ ናምበራችሁን ታስቀምጣላችሁ። ለምሳሌ እዚህ ጋር የተቀመጠ ኬዝ ናምበር ኤቢሲ 123456 ይላል። ስለዚህ እናንተ ኬዝ ናምበራችሁን፣ ይሄ ኤቢሲ የሚለው ሜቢ የአውሮፓ የአፍሪካ እና ሌሎች ኮንትኔንቶችን ለመለየት የምንጠቀምበት ነው። ለምሳሌ የአፍሪካ ኤፍ ነው። ኤፍ ብላችሁ የኬዝ ናምበራችሁን ታስገባላችሁ ማለት ነው። ስለዚህ ሳብጀክት ላይ እነዚህን ፎርሞች ይይዛል። ሪኩዌስቱ አንሎክ ዲኤስ 260 ፎርም ኬዝ ናምብራችሁን ከታስቀምጣላችሁ ማለት ነው። ከዚያ በመቀጠል እንግዲህ ከሳብጀክቱ ቀጣይ የሚቀመጠው እንግዲህ የአንድ ኢሜል ስትጽፉ ሳብጀክት አለው ቦዲ አለው እና ክሎዚንግ አለው። ሶ ሳብጀክቱ ላይ ይሄን ካስቀምጣችሁ በኋላ ወደ ቦዲ ትመጣላችሁ። ቦዲ ላይ እንደ ተቀመጠው እንግዲህ እንደ ኤግዛምፕል ነው ይህን ያስቀምጡላችሁ ዲር ኬሲሲ ብላችሁ ትጽፉና ከዚያ አይ ሆፕ ሲስ ሚሴጅ ፋይንድስ ዩ ዌል ብላችሁ እዚ እንደተቀመጠው ከአቃታችሁ መጻፍ ትችላላችሁ። ከዚያ በኋላ ግን ዴስ አንሎክ ማድረግ የምትፈልጉ ዴስ 260 ፎርሙ ላይ አንሎክ ማድረግ የምትፈልጉና ማስተካከል የምትፈልጉትን ትጽፋላችሁ ታስገባላችሁ ማለት ነው። ስታስገቡ ግን ኬዝ ናምበራችሁም አብሮ መግባት አለበት ማለት ነው፣ በዚህ ፎርማ አማካኝነት ከዚያ በኋላ ግን አመስግናችሁ ትዞግታላችሁ። ይህ ቀጣዩ ፓራግራፍ ላይ የተቀመጠው ክሎዚንግ ነው። ዜን መጨረሻ ላይ ግን እንደተቀመጠው እንዳያችሁት ቤስት ሪጋርድስ ብሎ ስማችሁ ሙሉ ስማችሁ መግባት አለበት። ዴት ኦፍ በርዝ መግባት አለበት። ሜል አድራሻችሁ መግባት አለበት እና ፎን ናምበራችሁ በትክክል መግባት አለበት ማለት ነው። እነዚህ በእነዚህ ነገሮች ነው አይተው ነገሮች ሊያስተካክሉላቸው የሚችሉ ማለት ስማችሁም፣ ለምሳሌ ሳብጀክቱ ላይ አንዳንድ ኢሜል ስትጽፉ ሳብጀክቱ ላይ ለምሳሌ ለስራ ቅጥር ብትጽፉ ከሳብጀክቱ ላይ እንግዲህ የስራውን አይነትና ቀጥሎ ስማችሁን ነው። ነገር ግን እናንተ ግን ከታች እዚያ ላይ ስላልጻፋችሁት መጨረሻ ላይ ልክ እንዳልኳቸው ቤስት ሪጋርድስ ላይ መጨረሻ ላይ ሙሉ ስማችሁን፣ ዴት ኦፍ በርዛችሁን፣ ኢሜይል አድራሻችሁን እና ስልክ ቁጥራችሁን በስርዓት ማስገባት አለባችሁ ማለት ነው። እንደዛ ከሆነ በኋላ እንግዲህ በሁለት ሳምንት ከአንድ ሳምንት እስከ ሁለት ሳምንት እስከ ሶስት ሳምንት ባለ ውስጥ ጉዳያችሁ ታይቶ ምላሽ ታገኛላችሁ ማለት ነው። እንግዲህ መልካም እድል ብያለሁ። እንደዚ አርጋችሁ ታስተካከላችሁ በኋላ ያው ቀሪው የሚሆነው በቀጠሯችሁ መሰረት ዳችሁ ኢንተርቪው ማድረግ ነው። ሁላችሁም መልካም እድል። እንግዲህ ይህን ዩቱብ ቻናል እያበረታታችሁ ሰብስክራይብ፣ ሸር እና ኮመንት እያደረጋችሁ አበረታቱ። እናመሰግናለን።